ክኖሎጂ ርዕሰ ጉዳዮች በየሳምንቱ ወደ እናንተ የሚደርሰው የዘመንና ቴክኖሎጂ ፕሮግራማችን እኖ ተጀምሯል። ባሳለፍናቸው ሳምንታት የሳይበር ወር ምክንያት በማድረግ የተለያዩ ዝግጅቶችን ወደ እናንተ ስናደርስ ነበር። አሁን ደግሞ የሳይበር ወር የመጨረሻው ሳምንት ላይ እንደመገኘታችን ኢትዮ ቴሌኮም የዜጎች የሳይበር ንቃተ ሕሊናን እንዲሁም ደግሞ የተቋማትን የሳይበር ንቃተ ሕሊና ምን ይመስላል የሚለው ምን አይነት ስራዎችንስ በዚህ ላይ እየሰራ ነው የሚለው ላይ ያተኮረ ፕሮግራም በመጀመሪያው መሰናዷችን ወደ እናንተ የምናደርስ ይሆናል። ከዚህም ባሻገር ዘመን ቅምሻን ጨምሮ በቴክኖሎጂ ዙሪያ ጠቃሚ ጥቆማዎች እናደርሰ እንደረሳችኋለን መልካም ቆይታ የሳይበር ደህንነት የሚያጠነጥነው ሰዎች ላይ ነው ሰው ነው የቴክኖሎጂን የፈጠረው ሰው ነው ቴክኖሎጂን የሚጠቀመው ሰው ነው ቴክኖሎጂን ደግሞ ሌሎች ችግሮች እንዳይመጡ የሚከላከለው ወይም ደግሞ ኮንፊገር የሚያደርገው ሰው ነው በዛው ልክ ደግሞ የማጭበርበር ሂደቱንም የሚሰራው ማለት ነው። ስለዚህ በዋናነት የሳይበር ደህንነት እናስጠብቃለን ስንል ዘጠና በመቶ ዊከስት ሊንክ የሳይበር ደህንነት ላይ ሰው ነው። ስለዚህ ሰው ላይ ደግሞ የግንዛቤ ማስጨበጫ መስራት በጣም መሰረታዊ ነገር ነው ማለት ነው። ኢትዮ ቴሌኮም በዋናነት በተለይ ዘንድሮ ለየት የሚያደርገው ራሱን በኢንተርናሽናል ኦዲተሮች የኢንፎርሜሽን ደህንነት አስተዳደርን የሚለኩ ኦዲተሮች ኦዲት አስተደርጎ የአይ ኤስ ኦ 27001 ሰርቲፋይድ የሆነበት ቴሌብሩን ደግሞ ፒሲአይዲኤስኤስ ሰርቲፋይ የሆነበት ክላውድ ሰርቪስ ደግሞ ይሰጣል ኢትዮ ቴሌኮም። ይሄ ክላውድ ሰርቪስ ደግሞ አስተማማኝ ደህንነት አለው ወይ የሚለውን ነገር ደግሞ አስፈትሾ ክላውድ ሴኩሪቲ አሊያንስ በሚባል ድርጅት ደግሞ የክላውዱን የሳይበር ደህንነት ያረጋገጠበት ሁኔታ ነው ማለት ነው። ሳይበር ሴኩሪቲ በጣም ኢምፖርታንት ነገር ነው። አንድ ሲስተም ቢል ለሚያደረግ ወይም ከቴክኖሎጂ ጋር ላሉ ሰዎች ማለት ነው። እና የተለያዩ አይነት ጥቅሞችን አግኝቼበት አለሁኝ እንዴት ሳይበራችንን ፕሮቴክት እንደምናደረግ የተለያዩ ሴኩሪቲ ፕሮቴክሽኖች እንዴት እንደሆኑ አይችበታል፣ እርግጠኝነት ቆንጆ ነገር ተምራለሁ። ከኢትዮጵያ ትንሽ አዌርነስ የሳይበር ሴኩሪቲ ላይ የለም። በጣም የብዙዎች ዲቨሎፐሮች ፍሎ ነው፣ እና ያም ፍሎ ለመፍታት የሚያስችሉ ነገሮች የቴሌኮም እያዘጋጀ በመሆኑ እኔ በጣም ደስ ብሎኛል። የቴሌኮም እያደረግልን ያደለው ድጋፍ ማለት በሳይበር ሴኩሪቲ ዘርፍ አንድ ሶፍትዌር ወይም የሆነ ዲቨሎፕመንት የሆነ ነገር ክሬት ስናደርግ፣ ከዛ ከበስተጀርባው ያለው ሴኩሪቲ ሹ እኛ በቀላል የምናልፈውን ነገር እነሱ በደንብ አዌነስ ነው፣ በደንብ እንድናውቀው ትልቅ አስተዋጽኦ አድርገውልናል። በተለይ ደግሞ አንድ ሶፍትዌር ከመሰራቱ በፊት የሳይበር ሴኩሪቲ ኢሹ መኖር እንዳለበት እና ያንን ኢሹ በአጠቃላይ ፕሮጀክታችን ላይ ማስረጽና ዲቨሎፕ ማድረግ እንዳለብን ተረድተናል። በአዲሱ ኔክስት ሆራይዘን ስትራቴጂያችን ትልቅ አካዳሚ እያሰብን ያለንበት ሁኔታ አለ አብረን ኢኮሲስተሙ ላይ ካሉት ጋር ኮላቦሬት አድርገን በተለይ ደግሞ የሳይበር ደህንነት ትሬኒንግ ሊሰጡ የሚችሉ የተለያዩ ተቋማት ጋር ኮላቦሬት አድርገን እነዛን ትሬኒንጎች ደግሞ አብረን እኛ ጋር ባሉ ስኪሎች ወደ ሀገራችን ኮንቴክስት ደግሞ እየቀየረን እነዚህንም እንደ ሰርቪስ የምንሰጥባቸው ሂደቶች አሉ ማለት ነው። ሰላም እንዴት ናችሁ? ዮሐንስ ነኝ። በዛሬው ዘመን ቅምሻ ፕሮግራማችን የኢትዮ ቴሌኮም በዛ ያለው አገልግሎቶችን በአንድ ቦታ ተሰድረው የምታገኙበትን መድረክ ወይም ፕላትፎርም ደግሞ አስተዋውቃችሁ አብራችሁን ቆዩ። ተመልሰናል ውድ ተመልካቾቻችን፣ እንግዲህ ቀደም ብዬ መግቢያው ላይ እንደነገርኳችሁ በዛ ያሉ የኢትዮ ቴሌኮም አገልግሎቶችን ሰብሰብ ብለው በአንድ ላይ ለእናንተ ለመጠቀም እንዲያመች ሆነው ተሰብስበው ወደ እናንተ ቀርበውላችኋል። አገልግሎቱን ለማግኘት ቴሌሀብ ዶት ኢትዮ ቴሌኮም ዶት ኢቲ ወይም ደግሞ የእጅ ስልካችሁ ላይ ባለው የቴሌብር ሱፐር አፕ መተግበሪያ ቀጥታ ሎጊን ሳትሉ ከታች በኩል እስክሪን ላይ እንደምታዩ ቴሌሀብ የሚል አለ። እሱ እስከገባችሁ በኋላ ዘርዘር ያሉ ነገሮችን ታገኛላችሁ። እስኪ አንድ ባንድ ዞር ዞር እያለን ለማየት እንሞክራለን አሁንም በድጋሜ አብራችሁ ይቆዩ። ቴሌሀብ የሚለው ላይ ከገባን በኋላ እንግዲህ ዘርዘር ያሉ አገልግሎቶች በአንድ ላይ ተሰብስበው እናገኛቸዋለን። እንዳልኳችሁ በመጀመሪያነት የምናገኘው አርዲ ቻት ቦትን ነው። አርዲ እንግዲህ እንደምናውቀው እናንተን ድጋፍ ለመስጠት 24 ሰዓት ደከመኝ ሰለቸኝ ሳትን ለእናንተ ድጋፍ የምትሰጥ ቦት ነች ማለት ነው። ስለዚህ እሷን የምናገኝባቸውን ትክክለኛ ኦፊሻል የሆኑ የሶሻል ሚዲያ ሊንኮችን እዚህ ውስጥ እናገኛለን ማለት ነው። የቴሌግራም፣ ዋትሳፕ፣ ፌስቡክ፣ ትዊተር እንዲሁም ደግሞ የዌብሳይት ሊንክን አርዲ የቻት ቦትን የምናገኝበትን ትክክለኛ የሆኑ ሊንኮችን እናገኛለን። ይህም ለምን ይጠቅመናል? አርዲ የሚለው ሊንክ ውስጥ ገብታችሁ ካገኛችኋቸው ሊንኮች ውጭ የምታገኙትን ሊንክ አትመኑ። የአጭበረባሪዎች ብዙ አይነት ፔጆች ከፍተው የውሸት እናንተ ሊያጭበረብሩ ስለሚሞክሩ ማለት ነው። በሁለተኛነት የምናገኘው ምንድን ነው? አፕስ የሚለው ነው። እነዚህ ደግሞ ከኢትዮ ቴሌኮም አገልግሎቶች ጋር የተያያዙ አፕሊኬሽኖች አሉ። የቴሌብር ፓርትነር፣ ቴሌብር ሱፐር አፕ እንዲሁም ማዩቴቴል እና የቴሌድራይቭ አፕሊኬሽኖች እናገኛለን ማለት ነው ዌብ ዌብሳይት የሚለው ላይ ስንገባ ደግሞ የኢትዮ ቴሌኮም ወሳኝ ወሳኝ የሚባሉ ዌብ ቤዝድ አፕሊኬሽኖች ወይም በድረገጽ የሚገኙ አገልግሎቶችን እናገኛለን። ስለዚህ ኢትዮ ቴሌኮም አለ ራሱ ዋናው ማለት ነው። ቴሌ ገበያ፣ ኢኬር ቴሌፎረም ፖስት ፔድ ቢል ኮምፕሊንት የምናደረግበት የቴሌ ክላውድ አለ። ዲኤንኤስና ዌብ ሆስቲንግ ጋር ተያይዞ አገልግሎት ስትፈልጉ እንዲሁም የራሱ የኢትዮ ቴሌኮም ቴሌብር ዌብሳይት አለ። ኢንተራክቲቭ ሰልፍ ሰፖርት የምንለው ደግሞ እናንተን በምስል የታገዘ እርዳታ የሚሰጥበት ዌብሳይት ነው። እንዲሁም ደግሞ በመጨረሻ የዘመን ገበያ መርቻንት ዌብሳይትን ታገኛላችሁ ማለት ነው። እነዚህ ሁሉ በዌብ በሚለው ውስጥ ወይም ዌብሳይት በሚለው ውስጥ የምታገኙት ነው። ሌላው ደግሞ በጣም በሳቢ መልኩ የቀረበላችሁ ዩኤስኤስዲ የሚለው ነው። ስለዚህ እዚህ ጋ አሁን ለምሳሌ ቴሌብር ለመግባት ኮኮ 127 መሰላል አድርገን እንጫናለን አይደል? መጀመሪያ ላይ እንደምታዩት እዚህ ጋ ግን ምንም መጻፍ አይጠበቅባችሁም። እናንተ ለምሳሌ የመጀመሪያውን ኮኮ 127 መሰላልን ክሊክ ሳደርግ እራሱ ይደውልልኛል ማለት ነው። ስለዚህ ኮ 127 መሰላል የሚል መጻፍ አይጠበቅብኝም። እንዲሁም ኢትዮ ገበታ፣ ሲአርቢቲ ከኤርታይም ጋር ተያይዞ ከኮል ሴግኒቸር እዚያ ጋ የተዘረዘሩትን እንዳለ አገልግሎቶች በግራ በኩል እንደምታዩት ኮዳቸው የዩኤስኤስዲ ኮዳቸው ተዘርዝሯል። በቀኝ በኩል አገልግሎታቸው አለ። እናንተ እነዛን ሊንኩን ቀጥታ ስትጫኑ ምንም አይነት ኮከብ ምናምን እያላችሁ ሰላል እያላችሁ መጻፍ አይጠበቅባችሁም። እራሱ ስልካችሁ ውስጥ ገብተው ይደውልላችኋል ማለት ነው። ይሄ አንደኛው በጣም ደስ የሚል የቴሌሀብ ፊውቸር ነው ማለት ነው። ኤስኤምኤስ እንዲሁ ደግሞ 9 ጠ 4 8 ሁ እነዚሁም ደግሞ ዩኤስኤስዲ ልክ እንደሚለው እናንተ ክሊክ ታደርጋላችሁ። እራሱ ወደ ሜሴጅ መላኪያችሁ ያስገባችኋል ማለት ነው። ስለዚህ እናንተ ሜሴጅ ውስጥ ገብታችሁ ቁጥሩን ከላይ ጽፋችሁ ምናምን ለመላክ መሞከር አይጠበቅባችሁም። ልክ ሊንኩን አሁን ለምሳሌ ለሲአርቢቲ ወይም ጥሪ ማሳመሪያ 822 ይላል አደለ? 822 ላይ ሜሴጅ መላክ ብትፈልጉ ቀጥታ ክሊክ ስታደርጉ እራሱ ወደ 822 ሜሴጁን ይከፍትላቸዋል። ከላይ ስልክ ቁጥሩን 822 የሚለውንም ራሱ ይጽፍላቸዋል ማለት ነው። አይቪአር የሚለው ላይ ስንገባ ደግሞ በድምፅ የሚሰጡ አገልግሎቶች ናቸው። እነዚህም ደግሞ ምንድን ናቸው? እናንተ ደውላችሁ በድምፅ አገልግሎት የምታገኙላቸው ነው። ለምሳሌ ይሄንን ለማግኘት አንድን ይጫኑ፣ እንደዚህ ለማድረግ ሁለትን ይጫኑ የሚባለው እንደሱ፣ በድምፅ የሚሰጡ አገልግሎቶች አይቪአር እንላቸዋለን። ስለዚህ ከእነሱ ጋር ተያይዞ ከቴሌብር ጋር ተያይዞ ከኢትዮ ገበታ ጋር 999፣ 822፣ 604 እነዚህም ቅድም ልክ እንዳየናቸው ሁሉ እናንተ መደወል አይጠበቅባችሁም። ቁጥሩ መጻፍ ያልጠበቅባችሁም ሊንኩን። አሁን ለምሳሌ ጥሪ ማሳመሪያ ወይም ሲአርቢቲ ይላል አይደል? ልክ ክሊክ ሳደርገው ይኸው ሲም ካርድ ምረጥ እያለኝ ነው እያስደወለኝ ነው ማለት ነው። ስለዚህ ወደ ጥሪ ማሳመሪያ የሚለውን አገልግሎት እየሰማኝ ነው ማለት። ስለዚህ እናንተ መደወል ሳይጠበቅባችሁ ይህ ሁሉ ሰርቪስ እዚህ አገልግሎት አንድ ላይ ተሰብስቦላቸዋል ማለት ነው። ወደ መጨረሻዎቹ ስንሄድ ደግሞ የሶሻል ሚዲያ ኮል ሴንተር እና ላይቭ ቻት አሉ። የሶሻል ሚዲያ የምንለው የኢትዮ ቴሌኮም ኦፊሻል የሆኑ ሶሻል ሚዲያዎችን ፎሎ ማድረግ ስትፈልጉ፣ መረጃ ማግኘት ስትፈልጉ ማግኘት እነሱን ትክክለኛ ሊንካቸውን የምታገኙበት ነው። ስለዚህ የኢትዮ ቴሌኮም የቴሌብር እንዲሁም ደግሞ የዘመን ገበያ ኦፊሻል ኦፊሻል የሆኑ ሊንኮች አሉ ማለት ነው ሙሉ በሙሉ ኮል ሴንተር የሚለው ደግሞ እንደው በቃ በራሳችን ብለን ብለን እንቢ ካለን የጥሪ ማዕከሉን ሰራተኞች ድንገት ማግኘት ብንፈልግ ከኢትዮ ቴሌኮም የቴሌብር አገልግሎት ጋር የተያዘ የጥሪ ማዕከል አለ 127 ማለት ነው የ994 አለ እንዲሁም የኢንተርፕራይዞች 980 አለ የፊክስድ ላይን ና ብሮድባንድ ሬጂስትሬሽን 899 አለ እንዲሁም ዘርዘር ያሉ እስከ ዘመን ገበያ ድረስ 3131 እነሱን ሁሉ ቁጥሮች ይዟል ስለዚህ አሁንም ቅድም እንዳልኳችሁ እናንተ ቁጥሩ መጻፍ አይጠበቅባችሁም። ሊንኮቹን ክሊክ ታረጋላችሁ ቀጥታ ራሱ ይደውልላችኋል ማለት ነው። የመጨረሻው ፊቸር ደግሞ ላይቭ ቻት ነው። ስለዚህ ይሄም ደግሞ ከኢትዮ ቴሌኮም የጥሪ ማዕከል ሰራተኞች ጋር ከቴሌብር ጋር የተገናኘ ሊሆን ይችላል። እንዲሁም ደግሞ ከኢትዮ ቴሌኮም ኖርማል አገልግሎቶች ጋር የተያዘ ኤስኤምኤስ ቻት የምታረጉበት ነው። ይሄም ምንድነው 8994 እንሏለን። ስለዚህ 8994 ላይ ኤስኤምኤስ ቻት ለማድረግ ስትፈልጉ ከኖርማል ኢትዮ ቴሌኮም አገልግሎቶች ጋር ይሄንን በቀላል በመጫን ወደ ሜሴጅ ወስዳችኋል ማለት ነው ከኢትዮ ቴሌኮም ቴሌ ብር ጋር በተያያዘ ደግሞ ከሆነ 126 ነው ቁጥሩ። እንዲሁ ይህንኑ ክሊክ ስታደርጉት 8994ን ይከፍትላችኋል። እናንተ እዛ ላይ እንደ ኖርማል ከሰው ጋር እንደምታወሩ ቴክስት፣ እዛ ቢሮ ያሉ የጥሪ ማዕከል ሰራተኞችን በቀላሉ በቴክስት ማውራት ትችላላችሁ ማለት ነው። በዛሬው ዘመን ቅምሻ ፕሮግራማችን እንግዲህ የኢትዮ ቴሌኮም በዛ ያሉ አገልግሎቶችን ሰብሰብ ብለው የምናገኝበትን የቴሌሀብ የተባለውን ፕላትፎርም ወይም መድረክ ዘርዘር አድርጌ ለማሳየት ሞክሬያለሁ። ስለነበረን ጊዜ አመሰግናለሁ። በቀጣይ ሳምንት ደግሞ እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያያዙ ጠቃሚ መረጃዎችና ጥቆማዎችን ይዤላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያቸው የነበርኩት ዮሐንስ አለፎም ነኝ። መልካም ሳምንት በኮዲንግ ስልጠናው ላይ እነ ፓይተን አለ አልጎሪዝም አለ። አንዳንድ የኮድ አካዳሚ ላይ ኮድን ብቻ ነው በቀጥታ ገብቶ የሚያሳዩት። ይሄ ግን ቀድሞ እነ ፍሎቻርትን አልጎሪዝምን አስቀድሞ በማሳየት የተለያዩ ነገሮችን በመጀመሪያ ሶልቭ ደ ፕሮብሌም ከዛ ደን ራይት ደ ኮድ ነው የተማር ነው እና መጀመሪያ ፕሮብሌሞችን ሶልቭ ካደረግን በኋላ ከዛ ነው ኮዶች የምንጽፈው ና በጣም ብዙ በውስጡ በጣም ብዙ የታመቁ ነገሮች አሉ። ዌብ ዲዛይንም እንዲሁ ሰልጥነናል፣ ኮድ ብቻ አይደለም። እነዚህም ይመስላል የፕሮግራሚንግ ስልጠና ተሰጥቶናል ማለትም ኮምፒውተር ፕሮግራሚንግ ሶፍትዌር ዲቨሎፕመንት ፓይተን የተሰጠን ፕሮግራም አንዱ ፓይተን ነው። ሌሎቹ ደግሞ ዌብ ዲቨሎፕመንት ናቸው። ዌብ ዲቨሎፕመንት ደግሞ ዌብሳይት እንዴት ነው ዴቨሎፕ የምናደርገው ወይም ዌብሳይትን እንዴት ነው የምናበለጽገው የሚለውን በከፍተኛ ደረጃ ነው የተማርነው። እሱን ማለት ነው። ልጆች ላይ ይሄ የህይወት ክህሎት ሳይንስና ቴክኖሎጂ ሀገር በቀል እውቀትና ዲጂታል በተለይ ደግሞ ኮድ ሶፍትዌር ኮድ ብለን የምንሰራው ነው። ማሰልጠናቸው ዌብ ፕሮግራሚንግ ነው። ማለትም ቤዚክስ ናቸው። ኮምፒተር ለምሳሌ ሴሴስ፣ ጃቫስክሪፕት እና ኤችቲኤምኤል የሚል ነው፣ ግን ደግሞ ፓይታን የሚሰለጥናሉ፣ ኦብጀክት ኦሪየንትድ ፕሮግራሚንግ ይሰለጥናሉ። የህይወት ክህሎት ይሰለጥናሉ፣ ግዕዝ ይሰለጥናሉ፣ ኪነት ይሰለጥናሉ። ያው ኮምፕሬሄንሲቭ የሆነ ሰመር ካምፕ ነው። ሀገር በቀል እውቀት ቴክኖሎጂ ጋር ዘመኑ የሚጠብቀውን የላይፍ ስኪል ወይም የህይወት ክህሎት ህጻናት የትኛውን ቦታ ላይ ከሚያሳልፉ አገራቸውን አውቀው በአገር በቀል እውቀት ላይ ያላቸውን ተሰጦም አፍልቀው ከሳይንሱ ከቴክኖሎጂ ጋር እንዲሄዱ የማድረግ ፕሮግራም ይህን ሀሳብ ይዞ ነው የመጣው። ያው መጀመሪያ ኢንተረስቲ የጥንታዊ መዛግብትን ማጥናት ነው፣ ግን ደግሞ አሁን ብዙ ኤአዮች እየመጡ ነው ማለት አርቴፊሻል ኢንተለጀንስ አሁን ኮዲንግ፣ ዌብሳይት ዲቨሎፕመንት፣ ዌብሳይት አበለጽጋሉ ብቲ ያን ያህል ምንም አያትበይ ማለት ኤአይ መስራት ይችላለን። ነገር ግን ደግሞ በጣም ባኬ እንዲ የተማረ ኤአይን ራሱ እንዴነው ነው የምናበለጽገው ኤአይ እንዲ ነው የሚሰራው የሚለውን ተምረናል። እኔ ደግሞ በኢንተረስት የማድረግ የሚፈልገው ነገር እነዚህን ኤአዮችን ተጠቅሜ ማለት የራሴን ያ ሰልጥኝ ማሽን ለርኒንግ ይባላል። ይሄ ማለት ኤአይን ማስተማር፣ ኤአይን እያስተማርሽ የምትፈልግ ስራ እንዲሰራልሽ ማድረግ ትችላለ። እኔ ደግሞ በበኩል የመስራት የምፈልጉ ኢንተረስቲ እነዛን ወደ አማርኛ ወይ ወደ ተለያዩ ቋንቋዎች ኢንክሪፕት በማድረግ ማለት በመተርጎም የሚያቀርብ ነው ማለት ነው። ስለዚህ የባህላዊና ዘመናዊና አቀናጅቼ መስራት ፈልጋለሁ ወደፊት። እኔ ወደፊት እቅዴ ማርኬቲንግ ነው። ግን በዛ ውስጥ አሁን ብዙ ጊዜ የተለያዩ ማርኬተሮች ሀክ ሊደረጉ ይችላሉ፣ የተለያዩ በሳይበር ጥቃት ሊደርስባቸው ይችላሉ። በዚህ ውስጥ ደግሞ ሳይበር ጥቃትን እኛ ኮርስ ወስደናል ና እንዴት የራሴን ማርኬት እንዴት የራሴን ካምፓኒ እንዴት አድርጌ ሀክ እንደማላስደርግ የራሴን እንዴት እንደምጠብቅ አይችይበታለን። ዓለም አቀፍ ተወዳዳሪ ሆነው የትኛውንም አገር ኢትዮጵያ ወደምትደርስበት ከፍታ ለመድረስ ቀጣይ ደግሞ የሚመጡ ስትራቴጂዎች ወሰብሰብ እያሉ ቴክኖሎጂው እየሰፋ ዲጂታል ሁሉ ነገር እየሆነ ነው የሚመጣውና ለዛ ዝግጁ ማድረግ ኤርሊ ኤጅ ላይ ነው። ትውልድ ማለት በነገራችን ላይ ሀገር ማለት ነው። ትውልድ ስንሰራ የነገውን ሀገር ነው። ሳይበር ምንለው ነገ የነገዋን ኢትዮጵያ የምንሰራበት ነው። ሁልጊዜ እንደምንለው የሳይበር ምህዳሩ እንግዲህ ዓለም አንድ የሚያደርግበት ግብይቱ የሁለት ዕለት እንቅስቃሴዎቻችን ምህዳሩ ሰፊ ስለሆነ ይህን የሚያዋጁ ልጆችን ደግሞ ፋንደሜንታሊ መስራት ልጆች ላይ በሰራን ቁጥር የኢትዮጵያ የዲጂታል ለዋላዊነቷን ማረጋገጥ ብቻ ሲሆን ዲጂታል ኢኮኖሚያችን ይጨምራል። በልጅነታቸው መሰረት ከጣልንባቸው ለምሳሌ ሃይስኩል ሲገቡ ወይም ዲግሪ ፕሮግራም ውስጥ ሲገቡ አይከብዳቸውም። ሁለተኛ ደግሞ ያው እንደ አርሚም ይሆናሉ ብዬ አስባለሁ ለሀገሪቷ ወደንም ጠላንም ሀያ አንደኛው መቶ ክፍለ ዘመን ላይ ማርሽ የቀየረው ቴክኖሎጂ ነው። ቴክኖሎጂ ትራንስፎርማቲቭ ፎርስ ነው፣ እኛ ብለነው ሰብ ራሱ የሚመጣ ነው እና የኢትዮ ቴሌኮም የሚሰራው ደግሞ ትልቅ ነገር ነው። ወደ ፋይቭ ጂ ላይ ነው። እሱን አፕሪሼት እናደርግና ወደ ሲክስ ደግሞ እንቀላቀላለን። ይሄ ትውልድ እኮ ያንን የሚሰራ ማለት እና አቅርቦቱ ሶ ጉድ ሶ ናይስ፣ በጣም እጅግ በጣም አስፈላጊ ነው። ፋይቭ ጂ ያው በቅርቡ ነው የመጣው። ያው ፎር ጂን በነበረበት ዘመን እናውቀዋለን። ያው ፋይቭ ጂ ላይ ያሉ ብዙ አድቫንቴጆች አሉ። አይኦቲ ዲቫይሶች አሉ ዲቫይስ ከዲቫይስ እርስ በእርስ መነጋገር እንዲችሉ እና ግብርና ላይ ለምሳሌ ትልቅ ለውጥ መምጣት ይችላል። ያው ፋይፍጂ ኔትወርክ ከመጣ ኢንተርኔት ትልቅ ቲቸር የሚባለው ወይም ዘ ቢገስት ቲቸር የሚባለው ኢንተርኔት ነው። ኢንተርኔትን ተጠቅመን መማር እንችላለን ማለት ኦንላይን ብዙ ኮርሶች አሉ እና ኢንተርኔትን እንደ አድቫንቴጃችን ተጠቅመን መማር አለብን። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ የምንመለከተው እነዚህ ሁለት ታዋቂ ሜሴጂንግ ፕላትፎርሞች ቴሌግራም እና ዋትሳፕ። በእነዚህ ሁለት ሜሴጂንግ ፕላትፎርሞች አዳዲስ ፊቸሮች መጥተዋል እና ለእናንተ በዚህ ፕሮግራም አንድ ባንድ እናያቸዋለን። አብሯችሁን ቆዩ። የመጀመሪያው ሜሴጂንግ ፕላትፎርም የምንመለከተው ቴሌግራም። ቴሌግራም ከሌሎች ሜሴጂንግ ፕላትፎርም ለየት የሚያደርገው በጣም ብዙ ፊቸሮች በየጊዜው ፕላትፎርሙ ላይ ያስቀምጣሉ። ይህንንም አፕቱዴት ለመሆንና ሬጉላርሊ እነዚህን ፊቸሮች መከታተል ከፈለጋችው ቴሌግራም የራሱ አካውንት አለው ውስጥ ቴሌግራም ላይ ማለት ነው። ይህንን ብዙ ጊዜ ልታገኙትም ትችላላችሁ። አንዳንዴ ቴሌግራም ሎጊን ስታደርጉ ቬሪፊኬሽን ኮድ የሚሰጥበት ቴሌግራም አካውንት ወይም ቴሌግራም አካውንታችሁ ላይ ሰርች ባሩ ላይ ቴሌግራም ብላችሁ ሰርች ስታደርጉ ራሱ ቴሌግራም ቻናልን ታገኛላችሁ። በዛ ውስጥ በስቶሪ መልክም ሆነ ወይም በፖስት አዳዲስ ፊቸሮቹን እዛው ማግኘት ትችላላችሁ። ከቴሌግራም ሜሴጂንግ ፕላትፎርም አዳዲስ ፊቸር የመጡት ሶስት እንመለከታለን። አንደኛው ከቤተሰቦቻችሁ ወይም ከጓደኞቻችሁ ጋር ግሩፕ ኮል ላይ ከሆናችሁ በፊት በቴክስት መልክ ኮሜንት ወይም ቴክስት መጻፍ አትችሉም ነበረ። ስትሪክትሊ ንግግር ብቻ ነበር። አሁን በቴሌግራም አዲስ አፕዴት እዛው ግሩፕ ኮሉ ላይም ሆናችሁ ኮሜንት መጻጻፍ ትችላላችሁ። ሁለተኛ ፊቸር የምንመለከተው ቴሌግራም ላይ አዲስ የቴሌግራም ኮንታክት ሴቭ ስታደርጉኝ በፊት ያላችሁ ላይ ተጨማሪ ኖት ስለዛ ሰው መጻፍ ከፈለጋችሁ ስለ እነሱ ፕሮፌሽን መጻፍ ትችላላችሁ። ወይም ያንን ሰው የት እንደተዋወቃችሁ ኖታችሁን ብቻ ከዛ ኮንታክት ስር መጻፍ ትችላላችሁ። ሶስተኛውና መጨረሻው ኮንታክታችሁን ሞር ከስተማይዝ ለማድረግ የተለያየ ከለር ባክግራውንድ ማስቀመጥ ትችላላችሁ። የእናንተንም ወይም የሰውን ባክግራውንድ ማሳመር በምትፈልጉበት ጊዜ በዚህ አዲስ ፊቸር መገልገል ትችላላችሁ። ቀጣይ ሜሴጂንግ ፕላትፎርም የምመለከተው የዋትሳፕ ነው። ዋትሳፕ ላይ ልክ እንደ ቴሌግራም ሶስት አዳዲስ ፊቸር ጨምሯል። እዚህ ፕሮግራማችን ላይ አንድ በአንድ እናያቸዋለን። አንደኛው ፊቸር ዋትሳፕ ላይ የመጣ ሪኩዌስት አካውንት ኢንፎ ነው። ይህንንም የምታገኙት የዋትሳፕ ሴቲንጋችሁ ውስጥ እንደገባችሁ አካውንት ትመርጣላችሁ። እዛ ውስጥ ሪኩዌስት አካውንት ኢንፎ የሚል ኦፕሽን አለ። እዛ ውስጥ ትገባላችሁ። የዚህ ፊቸር ዋናው ዓላማው የእናንተን ሙሉ ለሙሉ የቻት ሂስትሪያችሁን በዶኪመንት መልክ አዘጋጅቶላችሁ ለእናንተ ዳውንሎድ የሚሆን ፋይል ያቀርብላችኋል። አንዳንድ ሰዎች ለሴኪሪቲም ሆነም ወይም ዋትሳፕን ሙሉ ለሙሉ አቁሞ ግን ቻት ሂስትሪው እንዲቀመጥ ከፈለጋችሁ በዚህ መልክ የእናንተን ቻት ሂስትሪ ማስቀመጥ ትችላላችሁ። ሁለተኛው ፊቸር እዚህ ፕሮግራም ላይ የምናየው አቫታሮች ናቸው። አቫታር በዋትሳፕ ሜሴንጀር፣ ዋናው ጥቅሙ የእናንተን ፕሮፋይል ፒክቸር ላይ የራሳችሁን ፎቶ ማድረግ ካልፈለጋችሁና በአሻንጉሊት መልክ የራሳችሁን መልክ ያለውን አኒሜትድ የሆነ ፕሮፋይል ፒክቸር እንዲዘጋጅላችሁ ከፈለጋችሁ ዋትሳፕ የራሳችሁን ፎቶ አንስቶ ወይም ማንዋሊ ይህንን አቨታር ክሬት ማድረግ ችላላችሁ። ሶስተኛውን የመጨረሻው የዋትሳፕ ፊቸር የምንመለከተው ፓስኪ ክሬት ለማድረግ ማለት ነው። ይህም ምንድን ነው ብላችሁ ብትጠይቁ የእናንተን ዋትሳፕ አፕሊኬሽን ዝም ብሎ ቀጥታ ከሚገባ ስትከፍቱ በፓስወርድ ወይም በፊንገርፕሪንት እንዲገባ ማድረግ ችላላችሁ። ይህንን በማድረግ የእናንተ ዋትሳፕ ሜሴንጀር አካውንት የበለጠ ስኪር እንዲሆን ያገለግላል። ተመልካቾቻችን በየሳምንት ወደ እናንተ የሚደርሰው የዘመንና ቴክኖሎጂ ፕሮግራማችን የዚህ ሳምንት የተከታተላችሁትን ይመስል ነበር። ሳምንት በአዳዲስ ርዕሰ ጉዳዮች ወደ እናንተ እንመጣለን። መልካም ሳምንት